ለኢፖክሲ ቢዝነስ ወይም ስራ ምን አይነት ቦታ ተመራጭ ነው? ኖርማሌ ኢፖክሲ ጥቅሙ ምንድን ነው? መስታወት ነው፣ እንደ መስታወት ሪፍሌክት የሚያደርግልን ነው። ግን ከመስታወት ደግሞ ሻል የሚያደርገው አይሰበርም። ኢፖክሲ ማለት ምን ማለት ነው? ምን አይነት ስራዎችን ነው በኢፖክሲ የምንሰራው? ከትንሹ ከ10 ሺህ ብር ካፒታል መጀመር ይችላሉ። ሰፋ ካረጉ ደግሞ 35 ሺህ፣ 40 ሺህ ብር ድረስ ሊሄዱ ይችላሉ። 40 በ60 የሚባሉ ሳይዞች ናቸው። ገበያ ላይ ከ3000 እስከ 3500 ብር ይሸጣሉ። ቢዝነስ ለመጀመር ከአነስተኛ ካፒታል ከስንት ብር ጀምሮ ሰዎች ላይ ያስፈልጋቸው ይችላል? ሙሉ ግብአቱን ይዘው ወደ ስራው ለመግባት እንደ ቢዝነስ ከተባለ አጥማጭ አልተሰራበትም። ገና እየጀመረኝ፣ ሀገር እያደገ ያለ ቢዝነስ ነው። ፕሮፊቱ አሁን ከ50 እስከ 70 ፐርሰንት ነው። በደምብ ሰርተዋል ከተባለ 50ና60 ሺህ ብር ከዛ በላይ እንደ ጥረታቸው ነው። የመሬት ኢፖክሲ ደግሞ ሲሆን፣ በመቶዎች ውስጥም ይገባሉ። በጣም ለብዙ ሰው የስራ እድል መክፈት የሚችል ቢዝነስ ነው። ብዙ ሰው አልገባበትም እስቲል ሰላም ተመልካቾቻችን እንደምን አላችሁ? ይህ የገበያ ቢዝነስ ፕሮግራማችን ነው። በዛሬው የገበያ ቢዝነስ ፕሮግራማችን በአስር 10 ሺህ ብር ካፒታል በቤት ውስጥ ሆናችሁ ልትሰሩት የምችሉትን አንድ ቢዝነስ ልንጠቁማችሁ መገናኛ አካባቢ ተገኝተናል። እንግዲህ ይህ ቢዝነስ ምን አይነት ቢዝነስ ነው? ለዚህ ስራ የሚያስፈልጉ ግብአቶች ምንድን ናቸው? እንዲሁም ደግሞ ስለ ስራው አዋጭነትና ለስራው የሚያስፈልጉ ግብአቶችን ጨምረን ሙሉ መረጃውን ወደ እናንተ የምናደርሳችሁ ይሆናል። ዝግጅቱን ወደ እናንተ ያደረስኩን በአምላክ በራብሪያችሁ ቆይታ አደርጋለሁ። እስከ ፕሮግራማችን ማብቂያ ድረስ አብራችሁን ቆዩ። ሰላም ደምናለሽ። እግዚአብሔር ይመስገን። እንደምን ነሽ? እግዚአብሔር ይመስገን። እስቲ በቅድሚያ ስምሽን እና የስራ ድርሻሽን አስተዋውቂ። ሊዲያ ከተማ ባላለው የሚድስ መስራችና ኃላፊ ነኝ። በጣም ጥሩ እንግዲህ ዛሬ ስለ ኢፖክሲ ቢዝነስ አንቺን በዚህ ስራው ላይ ስለተሰማራሽ ቢዝነሱን ምን ይመስላል ለሌሎችስ ደግሞ የስራ እድል ለመፍጠር ምንምን ማድረግ አለባቸው ስልጠናው ምን ይመስላል የሚለውን ጠቅላላ ያሉ መረጃዎችን ከአንቺ አንደበት ለመጋራት ነው የመጠ ነው በቅድሚያ ግን እስቲ ድርጅትሽን አስተዋውቂን ድርጅትሽ ምን አይነት ስራዎችን የሚሰራው በአጠቃላይ ስለመጣችሁ በጣም እናመሰግናለን ድርጅታችን የኢፖክሲ ማሰልጠን የኢፖክሲ ማቴሪያሎች ማቅረብ እና እንዲሁም ደግሞ ኢፖክሲ ላይ ያሉ ፈርኒቸር ዋል አርቶችን ኢንጀነራል ኢፖክሲ እና ኢፖክሲ ነክ የሆኑ ነገሮችን መስራት ነው በጣም ጥሩ ኢፖክሲ ማለት ምን ማለት ነው ምን አይነት ስራዎችን ነው በኢፖክሲ የምንሰራው የሚለውን ለተመልካቾቻችን ከዚህ በፊት የሚያውቁት እንደ ግንዛቤ እንዲያደርጉት ማያውቁት ደግሞ ለግንዛቤ ያህል እናስታውስና ወደ ሌሎች ጥያቄዎቻችን እንሄዳለን እሺ ኢፖክሲ ማለት ፈሳሽ የሆነ ነገር ሁለት ሪዝን እና ሀርድነ የሚባሉ ሁለት ኬሚካሎች አንድ ላይ ሲመጡ የሚሰጡን አውትፑት ነው ለምሳሌ በሱ ፈርኒቸሮች ላይ ቴብልቶፕ መስራት እንችላለን። የግድግዳ ጌጦች ዋል አርት፣ እንደዚህ እንደምታየው ደግሞ በሞልድ ክራፍት አስቴቲክ ሲሆን ነገሮችን መስራት እንችላለን። ከዛ ደግሞ ሰፋ ሲል መሬት ላይ ደግሞ መሰራት የሚችል ነው። አጠቃላይ ኢፖክሲ ይመስላል። በጣም ጥሩ። በኢፖክሲ ምንም መሰራት ይችላሉ። ያው በጥቂትም ቢሆን ብናነሳውም፣ እንደ አጠቃላይ ግን ምንም ላይ ሰዎች መሰማራት ይችላሉ። ማለትም ደግሞ ከአነስተኛ እስከ ትልቁ ድረስ የሚሰራበትን ነገር ብናነሳ ደስ ይለያል። ለምሳሌ ስፔሻላይዝድ ዳርግ የሆነ ነገር ላይ እንስራ ብለው ካሰቡ ጥቃቅን ነገር ጆሮ ጌጥ ከመስራት ሊሆን ይችላል። ሞልዶቹን አምጥተው እነሱ ላይ ኢፖክሲን እያፈሰሱ ከለርና ዲዛይን እየመረጡ ከጆሮ ጌጥ መጀመር ይችላሉ። ዳትማሽ ካፒታል አይፈልግም። ፈርኒቸር ላይም ግን ለሴም ሺት ነው። ሜን የሚባለው ግብአት ካለሽ ያን ያህል ካፒታል የሚፈልግ ስራ አይደለም። ዋናው ምንድነው? የራሳቸውን ጥረት፣ አክቲቪቲ፣ ክሬቲቪቲ በደንብ ይፈልጋል። ኤጅ መጨረስ ሊሆን ይህ፣ ምንድነው ኳሊቲ መጨረስ ሊሆን ይችላል። ወይ ደግሞ ሰው ከሰራው ለየት ያለ ነገር መስራት ሊሆን ይችላል። ወይ ደግሞ ያለውን ስራ ቆንጆ አድርጎ መስራት ሊሆን ይችላል። በተጨማሪ ደግሞ ትንሽ ከፍ ካደረጉት ፍሎር መሬት ላይ መጠቀም ይችላሉ። ረንቸሮች ላይ ለምሳሌ የቤተ ክርስቲያን ስዕሎች ሊሆን ይችላል። ፎቶዎች ሊሆን ይችላል፣ የሰዎች ፎቶ ምስሎች ላይ ሊሆን ይችላል። እንዲሁም ደግሞ በተጨማሪ ይሄ ስዕሎች በካንቫ የሚሳሉ ስዕሎች አሉ አይደል? ሰው እነሱ ጨርቁ እንዳይመጥ ተደርጎ ኢፖክሲ መልበስ ይችላሉ። ኖርማሊ ኢፖክሲ ጥቅሙ ምንድን ነው? መስታወት ነው፣ እንደ መስታወት ሪፍሌክት የሚያደርግልን ነው። ግን ከመስታወት ደግሞ ሻል የሚያደርገው አይሰበርም። በጣም ጥሩ። እንግዲህ የኢፖክሲ ማቴሪያሎች ወይንም ደግሞ ግብአት የሚባሉ ነገሮች አሉ እና ስለ ግብአቶቹ ብናነሳስ ግብአትንን በመጀመሪያ ደረጃ ኢፖክሲ ራሱ ነው ግብአት ሪዚንና ሃርድነር የሚባሉ እዚጋ እንደምታያቸው ሁለት ኬሚካሎች ሜን ግብአታችን ናቸው ከዛ ደግሞ እነሱ ሜዥር የምናደርግበት ሜዥርመንት ካፕ ሊሆን ይችላል ወይ ደግሞ ሜዥርመንት ሚዛኑ ሊሆን ይችላል እሱ ነው ቀጥሎ ደግሞ ሂት ገን በብል የምናጠፋበት ዲዛይን የምናደርግበት ሂት ገን እነዚህ በዋነኝነት የሚያስፈልጉ ናቸው። ከዛ ግን የምንሰራው ለምሳሌ ሞልድ ላይ ከሆነ ሞልዶቹ እንደ ግብአት መጨመር ይኖርብናል ማለት ነው። የምንሰራው ኤምዴፍ ላይ ከሆነ ኤምዴፉ ቴብል ከሆነ የቴብል እንጨቱ እንደ ግብአት እንጨምራለን። በዋነኝነት ግን ኢፖክሲ፣ ሂት ገን እና ሚዛን ከዛ ደግሞ የኢፖክሲ ቀለሞች፣ መቀመሚያ ቀለሞች እንደ ዋነኛ ይጠቀሳሉ። በጣም ጥሩ ምናልባት የኢፖክሲ ቢዝነስ አሁን አሁን ላይ በደንብ እየተለመደ ሰዎችም ደግሞ እያወቁት የመጡት አይነት የስራ ዘርፍ እንደሆነ አስባለሁ ነገር ግን ምን ያህል ሰዎች ለምደውታል ብለሽ ታስቢያለሽ አንቺን በስራው ላይ ስላለሽ ከዚህ በፊት የነበረው እና አሁን ላይ ያለው የግንዛቤ ነገር እንዴት ትመለከቸዋለች አሁን በፊት ላይ ሲሆን ኢፖክሲ ሰው አይቀበውም ነበር በደንብ ይጠይቀናል ከስተመር ማስረዳት ይኖርብናል ኦኬ ምንድን ነው ምን አይነት ኬሚካል ነው ጎጂነቱ ይሁን ብለው የሚጠይቁ ይኖራሉ ስለዚህ ለከስተመር በደንብ አስረድተን ነው ኢቨን ስራውን የምንሰራላቸው አሁን ግን መለመዱ ምንድን ነው ሞር ሰው እያወቀው በመጣው ቁጥር የሚያሰራውም ሰው በዛው ልክ አለ። ቢዝነሱ ላይ ደግሞ የሚገባውም ሰው በዛው መጠን አለ። እንደ ቢዝነስ ከተባለ ዳትማች አልተሰራበትም። ገና እየጀመረኝ ሀገር እያደገ ያለ ቢዝነስ ነው። ስለዚህ በጣም ለብዙ ሰው የስራ እድል መክፈት የሚችል ቢዝነስ ነው። ብዙ ሰው አልገባበትም ስቲል ያለነው ሰዎች በቂ አይደለንም ለስራው። እንደምትሮ ስልጠና ትሰጫለች ስ ስለ ስልጠናችን ከአምስት እስከ ሰባ ቀን ማክሲመም ከቆየ እስከ ሰባ ቀን ነው የሚቆየው። የመጀመሪያውን ሶስት ቀናት ከኔ ጋር ፕራክቲስ የሚያደርጉ ነው የሚሆነው ማለትም ያለውን ስለ ኢፖክስ ያለውን ጀነራሊ አበጣበጡን ሚክሲንጉን ኤቭሪቲንግ ያዩ እና፣ ቀሪውን ደግሞ ሁለት ሶስት ቀናት ደግሞ ራሳቸው የራሳቸውን አይዲያ ክሬት አድርገው የራሳቸውን ክሬቲቪቲ ነው የሚያወጡት በእኛ ትምህርት ቤት። ያ ማለት ምንድን ነው እነሱ የሚፈልጉትን እኛ እንደሜን እንጨቱን፣ ኢፖክሲን፣ ኢፖክሲን ቀለም ፕሮቫይድ ስናደርግላቸው እነሱ ደግሞ ፎቶ አምጥቶ መስራት ሊሆን ይችላል፣ ወይ ደግሞ አሸዋ ወይ መስቀል፣ እነሱ ውስጣቸው ያለውን ነገር ክሬቲቪቲ ያወጡና ይሰሩበታል። ኖርማሊ የሰሩበትን የሚወስዱት ስለሆነ ያው እንደፈለጉ አድርገው እንዲሰሩ ነው እድል የምንሰጠው፣ ክላሱ ላይ። ከዛ በተጨማሪ ከፕራክቲሱ በተጨማሪ የሬሾ ዋጋ ወጣት ገበያ ጥናት አላቸው ማለትም ተምረው ሳይወጡ በስንት ብር ቢሸጡት ለከስተመር ቢያስረክቡት ያዋጣቸዋል። አሁን ላይ ደግሞ ገበያው እንዴት ነው እየተሸጠ ያለው፣ ሌሎች ኢፖክሲ ያሉ ሰዎች በምን አይነት መልኩ ነው እየሰሩ ያሉት የሚለውን ክላሱ ላይ አንድ ላይ ገበያ ጥናት ያደርጋሉ። ኢንጀነራሊ ሁሉንም አይነት ነው የሚማሩት። ስለ አድኖ ሊሆን ይችላል፣ ቴብል ሊሆን ይችላል፣ ሞዶች ሊሆን ይችላል፣ ኤቭሪቲንግ ተምረው ብቁ የፖክሲ ባለሙያ ሆነው ነው የሚወጡት። በጣም ጥሩ ስልጠናውን፣ ይህን ያህል ካነሳ ምናልባት ሰዎች እንደየአቀባበል ሂደታቸው የሚወስድባቸው ደግሞ የጊዜ ገደብ ይኖራል ብዬ አስባለሁኝና ምናልባት በተባለው የጊዜ ገደብ ፐርፌክት ባይሆኑስ ምን አይነት ተጨማሪ ስልጠናዎችን ከአንቺ ማግኘት ይችላሉ? በጣም በእርግጠኝነት በአንድ ሳምንት ውስጥ በጣም ብቁ ባለሙያ ነው የሚሆኑት። ግን ካልሆነ ደግሞ ቀጣዩን ሳምንት ከሚመጡት አዲስ ተማሪዎች ጋር ድጋሚ እንዲወስዱ ይደረጋል። እንደዚ የገጠመን በጣም ትንሽ ልጆች ናቸው፣ ወይ ሱስ ጠጠቂ የሆኑ ሰዎች አሉ አይደል? ከእስረሳቸው ነፃ ለመሆን አንዳንድ እናቶች ደግሞ በጣም ብዙ ጊዜ ቤት ውስጥ ይቀመጡና ወጥተው ቢዝነሱን ለመጀመር ይፈራሉ። ሰውነሱ ትንሽ ድፍረት እንዲኖራቸው አንዱን ሳምንት ከተማሩ በኋላ ከቀጣይ ተማሪዎች ጋር ደግሞ ኖርማሊ፣ እርስ በርስ ተማሪም ሲገናኝ የሚያወራው ነገር ስለሆነ እርስ በርስ ሞቲቬትድ ይደራረጋሉ፣ አይዲያ ሼር ይደራ ያደረጋሉና እንደዚህ ብዙም አልገጠመንም፣ ግን የገጠሙንን ተጨማሪ ሳምንት ሰጠናቸው። ከሌላ ተማሪዎች ጋር ድጋሚ እንዲማሩ አድርገን አሰልጥነን አስወጥተናል። በጣም ጥሩ። የኢፖክሲ ቢዝነስ አዋጭ ነው ወይስ አይደለም? አዋጭ ነው። ቆንጆ ነው። እግዚአብሔር ይመስገን። በጣም ጥሩ አዋጭ እንዲሆን የሚያደርገው ነገር ምንድን ነው? ሰዎች በምን አይነት መልኩ ቢሰሩት ደግሞ አዋጭ ሊያደርጋቸው ይችላል የሚለውን ደግሞ ሀሳቦች ብናነሳ፣ የመጀመሪያ የግል ጥረታቸው ፕሮሞሽን በደንብ ይፈልጋል። ከስተመር ማስረዳት በደንብ ይፈልጋል። ሁለተኛ ነገር የነሱ ክሬቲቪቲ፣ የሚሰሩት የስራ ጥራት፣ የሚያቀርቡበት ወይ የሚያስተዋውቁበት መንገድ ይወስነዋል። ላይክ አሁን ሁሉም ሰው ኢፖክሲ ላይ ያለ ሰው ሁሉም የየራሱ ከስተመር ይኖረዋል። እንዲሁም ደግሞ ክላይንት ከስተመር ራሱ ቁጭ ብሎ ሳይ የሆነ ሰው ጋር ሰሌክት ለማድረግ የሆነ የሚያይብሽ ኳሊቲ ይኖረዋል። ስለዚህ እነሱ የግል ጥረታቸውን ክሬቲቪቲያቸውን ከጨመሩ በደንብ ቢዝነሱ ላይ ይሰራሉ። ጣም ጥሩ። በምን አይነት ቦታ ላይ ቢሰራ የተሻለ ነው? ያው ኬሚካል ነው። ከዛ ባለፈ ደግሞ ሰዎች አንዳንዶቹ ቤቶች ውስጥ አካባቢ ወይንም ደግሞ እዛው ቤታቸው አካባቢ ላይ መስራት ሊፈልጉ ይችላሉ እና ምናልባት ለኢፖክሲ ቢዝነስ ወይንም ስራ ምን አይነት ቦታ ተመራጭ ነው? ኖርማሊ እኛ ሀገር አሁን ያለው ኢፖክሲ ናን ቶክሲክ ነው የሚለው ያ ማለት ምንም አይነት ጎጂ ኬሚካል የለውም ነው የሚለው ግን እንዲሁ ኬሚካል በባህሪው ጎጂነት ሊኖረው ስለሚችል ለምሳሌ ግድግዳ ቀለማዎች የራሱ ሽታ አለው አይደለ እንደዚህ ከኬሚካል ነገር ጋር የተያዙ ነገሮች ጎጂነት ሊኖራቸው ስለሚችል ቢቻል በጥንቃቄ ቢሰሩ መኖሪያ ቤታቸው ውስጥ የሚሰሩ ደግሞ ከሆነ ቢችሉ አንድ ክፍል ቢያዘጋጁ ይሰሩበት አንደኛ ይሄ በጥብጠን ሰርተን አፕላይ አድርገን እስከሚደርቅ ያለው ጊዜ በጣም ሰዓት ይፈልጋል በንስ በትንሹ ስምንት ሰዓት ይወስዳል በዛ ስምንት ሰዓት ውስጥ ቤት መጥረግ ላይኖርባቸው ይችላል እነዛ እነዛ ብናኞች ከተሰበሰቡ ቆሻሾች አቧራ ምናምን ካለ ያ የሰራነው ኤፖክሲ አቧራና ቆሻሻ ይዞ ይደርቅብናል እንደዛ እንዳይሆን ንጹህ የሆነ ቦታ ኒትነስ ይፈልጋል በደንብ ቦታው ስለዚህ ቢችሉ ቤታቸው ውስጥ ቢዝነሱ የሚጀምሩ ከሆነ ትንሽ ይሄን ቦታ ብትሆን ማዘጋጀት መቻል አለባቸው። ውጭ ላይም አይመከርም። አሁን ፀሐይ ላይ የሚሰራ አይደለም፣ ንፋስ ላይ የሚሰራ አይደለም። ሩም ቴምፕሬቸሩ ኮንስታንት የሆነ አሪፍ የሆነ ቤት ውስጥ ነው መሰራት ያለበት። በጣም ጥሩ። ምን አይነት ሰዎች ቢሰሩት የተሻለ ነው ይባላል? ያው እንደ የስራ አይነቱ የሚፈልገውም ደግሞ የእድሜ ደረጃ ወይንም ደግሞ የፀጥታ አይነቶች ይኖራል እና ምናልባት የኢፖክሲ ስራ ምን አይነት ሰዎች ቢሰሩት የተሻለ ነው ተብሎ ይታሰባል? አሁን ኢፖክሲ ደስ የሚለው ያው የእድሜ ደረጃ አይገድበውም። ፕላስ ደግሞ ፓርትታይም ስራ ራሱ አርገሽ የምትሰሪ ስራ ሊሆን ይችላል። ምክንያቱም ኬሚካሉን በጥብጠን እስከሚደርቅ ብዬሻ አለው ለመረጋጋት ስንንሳ ነው የሚፈጀው፣ ለመድረቅ ሀያ አራት ሰዓት ነው። እኛ ዋንስ በጥብጠን የምንፈልገውን አፕላይ ካረግን ከሰራን በኋላ ለመድረቅ ሀያ አራት ሰዓት፣ የኛን ኢነርጂ አይፈልግም በሌላ ማሽን አይደርቅም። ስለዚህ አንድ ክፍል አንድ ሰው ቢያዘጋጅ ና ዛ ክፍሉ ሰርቶ ቢወጣ ደ ኔክስት ዴይ ሲመጣ የሆነ ፊዚካል ሆነ የተሰራ ነገር ነው የሚያገኘው። ስለዚህ እድሜ ሰው ምናምን አይለይም። ግን ብዙ ጊዜ አሁን ከኛ ጥናት ስነግርሽ ሴቶች ናቸው በብዛት የሚሰለጥኑት። ወንዶች ፈርኒቸር ላይ ያሉ የወንድ ባለሙያዎች ናቸው እኛ ጋር የሚሰለጥኑት። ከዚ ያለፈ ግን ያው ማጆሪቲውን ብታዩ ሴቶች ቤት ውስጥ ያሉ እናቶች ብዙ ጊዜ ልጅ ለማሳደግ እንቀመጣለን እ ሴቶች ስንወልድ እና እነሱ እነሱ ቤታቸው ውስጥ ሆነው ሶሻል ሚዲያ ላይ ለመስራት ይጠቀሙታል። ግን ጀነራሊ ሁሉም ሙያው ላይ መቀላቀል የሚፈልግ ሰው ቢገባበት ያን ያህል ኢነርጂ የሚጠይቅ አይደለም። ስራው ትንሽ ስፔስ ካለች ሰርተሽ ለኔክስት ዴይ ደርቆ የሚጠብቅች ስለሆነ ችግር የለውም፣ አያስቸግርም። በጣም ጥሩ። ምናልባት አሁን እያነሳን ያለ ነው በቤት ውስጥ እንዲሁም በፈርኒቸር ላይ ለግርግዳ ምናምን ለሚሆኑ የኢፖክሲ ግባት የሚሆኑ ነገሮችን እንዴት እንሰራለን ስለሚለው ነው። ምናልባት ስለ ኢፖክሲ ፍሎሪንግ ስልጠና ትሰጣላች ወይ ወይንም ደግሞ ስለሱ የቢዝነስ አይነት በተወሰነ መልኩ ማንሳት አሁን እንዳልኩሽ ኖርማል ስልጠናውን ስንሰጥ ፕራክቲስ ማድረግ አለባቸው። አምስቱንም ቀን መጥተው ሲሰለጥኑ አምስቱንም ቀን ፕራክቲስ ነው የሚያደርጉትኝ። ስለዚህ ፍሎሩም ስናሰለጥን የግድ ፕራክቲስ የሚያደርጉበት መሬት ሊኖር ይገባል። እንደሱ አይነት መሬት ስናገኝ ፕሮሞሽን እንሰራለን ቲክቶካችን ላይ እና ተማሪዎች ይመጣሉ። የሚሰራው መሬት ፕሮጀክት ላይ እያዩ ይማራሉ። አሁን ላይ ግን የመሬት ፕሮጀክት ለጊዜው እየተቀበልን ስላልሆነ ያው የመሬት ስልጠና እየሰጠን አይደለም። ግን ሌሎች አሉ ከኛ ጋር ኮላብ አርገው የሚሰሩ ፍሎር ላይ የሚሰሩ ሰው ሲጠይቀን ከስተመር ለእነሱ ነው የምንልከው። በጣም ጥሩ። ይህንን ቢዝነስ ለመጀመር ከአነስተኛ ካፒታል ከስንት ብር ጀምሮ ሰዎች ሊያስፈልጋቸው ይችላል፣ ሙሉ ግብዓቱን ይዘው ወደ ስራው ለመግባት? ኢፖክሲ እንደ መሰለ ማተካካትም ይቻላል። ለምሳሌ ማሸት በሳንደር ነው የምናሸው እኛ። ሳንደር መግዛት ያልቻለ አንድ ሰው፣ አቅም የለኝም ቢዝነሱ ለመጀመር ብሎ የሚያስብ አንድ ሰው ኖርማል ብርጭቆ ረቀ ገዝቶ መተካት ይችላል። ስለዚህ በትንሹ ከ10 ሺህ ብር ካፒታል መጀመር ይችላሉ። ሰፋ ካረጉ ደግሞ 35 ሺህ፣ 40 ሺህ ብር ድረስ ሊሄዱ ይችላሉ፣ ሁሉንም ዕቃ ሟልተው ከተባለ። እስቲል 10 ሺህ ብር ግን እንደ ጀማሪ ሊያስጀምራቸው የሚችል ነው። ያ ማለት ምንድነው? እንትም ቢኖረኝ እኮ ይህን መስራት አልችልም የሚሉበት ሁኔታ ውስጥ አይከታቸውም። በጣም ጥሩ። በሞልድ ሲሰራስ ልዩነት ይኖረዋል? ሞልድ ትንሽ ካፒታል ይፈልጋል፣ ምክንያቱም ሞልዱ ራሱ ስንገዛ ውድ ናቸው። አሁን ትንሽ የሚባለው የጆሮ ጌጦች ከስድስት መቶ ብር ጀምሮ እስከ አንድ ሺ ሁለት መቶ ብር፣ ከዛ ደግሞ የሰሃን የረከቦት ምናምን አሉ አደለም? አሁን እነሱ እስከ ሁለት ሺ ብር ሁለት ሺ አምስት መቶ ብር ሊፈጁ ይችላሉ፣ ሞልዶቹ ማለት ነው። ስለዚህ ያው ከአስር ሺ ብር አሁን ኢፖክሲ ላይ አስር ሺ ብር ብለን ስናስገባ ኢፖክሲ ሚዛን ሂትገን አደለ? ነው የኢፖክሲ ቀለሞች ብለን አደለ ያስገባ ነው አዲሽን ሲገባ እሱ ደግሞ እስከ ሀያ ሺህ ቅድም እንዳልኩሽ ደግሞ እስከ ሰላሳ አምስት ሺህ ብር ድረስ ሊጠጋ ይችላል። በጣም ጥሩ ይህን ያህል ማብራሪያ ከሰጠሽኝ፣ እስቲ ቢዝነሱን ራሱ ሰዎች ሰርተው ወደ ገበያ ሳያወጡ ምን ያህል የገበያ ትስስር አለው ማለትም ደግሞ ገበያ ላይ ያለው ተቀባይነት እናንሳ። አሁን ላይ በጣም ቆንጆ ነው። ሰው በደንብ እያወቀው ስለሆነ አሪፍ ነው። ሰው ለስጦታ ይጠቀመዋል። አዲስ ቤት ለሚያስመርቅ ሰው ይጠቀመዋል። እንዲሁ ለራሱ ለቤት ስዕል አድኖች የቤተክርስቲያን ስዕሎችን ይጠቀማል፣ እና አሁን ላይ የከስተመር አቀባበሉ በጣም ደስ የሚል ነው። በደንብ አለ ፈላጊም አለ በደንብ ስራው ላይ። በጣም ጥሩ። ምን ያህል ትርፍ ሊያገኙበት ይችላል ተብሎ ይታሰባል? በወር ውስጥ የሆነ ያህል ሊሰሩ ይችላሉ ሰዎች በአነስተኛ ካፒታል ተነስተው እና ምናልባት አማካኝ ማንሳት ከቻልን ትርፋቸውን ማንሳት እንችላለን ወይ በደንብ ከሰሩ ከተባለ። ምክንያቱም ፕሮፊቱ አሁን ከ50 እስከ 70 ፐርሰንት ነው ከአንድ ፕሮዳክት ላይ ስለዚህ በደም ሰርተዋል ከተባለ ሀምሳ እና ስልሳ ሺህ ብር ከዛ በላይ እንደ ጥረታቸው ነው። የመሬት ኢፖክሲ ደግሞ ሲሆን በመቶዎች ውስጥም ይገባሉ እንደሚቀበሉት ፕሮጀክት ነው የሚወስነው። ፈርኒቸር ላይ ባለው ነገር ላይ ግን ከሆነ ሚኒመም ደው በቃ ከተባለ ሀምሳ ስልሳ ይሰራል። በጣም ጥሩ እስቲ ዋጋቸውን እናንሳ እዚ ጋር የኢፖክስ አይነቶች ይታዩኛል የተሰሩት እና አንድ ሁለቱን እናንሳ እና ወደ ስልጠናው ደግሞ የብር መጠን እንመጣበታለን እሺ እነዚህ አሁን ለምሳሌ አርባ በስልሳ የሚባሉ ሳይዞች ናቸው ገበያ ላይ ከሶስት ሺ እስከ ሶስት ሺ አምስት መቶ ብር ይሸጣሉ እነዚህ ደግሞ ሳይዛቸው ከስተም ናቸው ላይክ እንደ አሁን አርባ በስልሳ ሜትር ከሀያ በስልሳ ምናምን ስታንዳርድ የሚባሉ ናቸው። ከዛ ደግሞ ከስተመር ቤቱን ይለካና ባለው ልክ ደግሞ ከስተም ኦርደር ይደረጋል። ሰው የከስተም ሲሆን ትንሽ ይጨምራል። ምክንያቱም ዌስቴጅ ይኖራል፣ የምንቆርጠው እንጨት ልክ ለእነሱ ከቆረጥም በኋላ ለኔክስት ስራ ጓጉ ሊሆኑ ይችላል፣ ሊያባክን ይችላል ምናምን። ስለዚህ ከስተም ኦርደር ሲሆን እንደ ስራው አይነት ይወስኗል። ግን ብዙ ጊዜ ከአቅማቸው ከአንድ ሺ አምስት መቶ ከአንድ ሺ ስምንት መቶ ጀምሮ እስከ አስር ሺ ሀያ ሺ ብር ድረስ ኦርደሮቹ ሊበዙ ይችላሉ ማለት ነው እንደ ሳይዙ ነው የሚወሰነው። በጣም ጥሩ። ስልጠናውን በምን ያህል ብር ነው ሁላ ያሰለጠር ች ምትገኝ? በአምስት ሺዎች በጣም ጥሩ። ምናልባት ሰዎች ይህንን ስራ ከሰለጠኑ በኋላ የገበያ ትስስሩን ከማመቻቸት ጀምሮ ምናልባት በአንቺ በኩል የሚመቻች ነገር ይኖረዋል ወይ? የገበያ ትስስር ምንድን የምናደርገው አንዳንዴ አሁን እኛ ኦርደሮች ስንቀበል ብዙ ማንቀበላቸው ኦርደሮች ወይ ደግሞ የሚያጣብብን ኦርደር ይኖራል። እና እንደዛ ሲሆን ፕሮጀክታቸውን ቆንጆ አድርገው የሰሩ ተማሪዎች ይኖራሉ። ሰው ከዛ ማል ሰሌክት እያደረግን እንሰጣቸዋለን። በጣም ጥሩ። የግብአት እጥረት ምናልባት አይፈጠርም ወደ ስራው ከገቡ በኋላ? አሁን ላይ አይፈጠርም። በደንብ አለ አቅርቦት። አንዱ ባይኖር እንኳን ሌላ አይነት ኢፖክሲ ለምሳሌ አሁን ኢንዶር ኢፖክሲ ነው ይሄ፣ ባይኖር አውስዶር ኢፖክሲ ደግሞ የሚባለው ይኖራል። ሰው ሰብስቲቱ የሚደረጉ ነገሮች ስለሆነ የገበያ ይሄ የማቴሪያል አቅርቦት ያን ያህል እጥረት አይኖርም። በጣም ጥሩ። እስቲ እንዳጠቃላይ ያላነሳናቸው ነገሮች ካሉ ወይንም ደግሞ በመጨረሻ ማለት የምትፈልጊው ነገር ካለ እናክልበት እና እናጠቃልላለን። ብዙ ሰው ለምሳሌ አሁን አንዳንድ ሰዎች ኢፖክሲ ካለመገንዘብ ይገዙና ላይክ አሁን ሲማሩ እዚህ ጋር ብር አውጥተው ከፍለው ሲማሩ እኛ የከሰርነውን ኪሳራ እኛ ያባከንነውን ጊዜ አባክኑ። ለምሳሌ እኛ ብዙ ነገር የተማርነው ነው ከኪሳራችን ነው። ሜይ ቢ ሬሾቸው ይለያያል። አሁን ይሄ ሶስት በአንድ ሲባል፣ ሌላ ደግሞ ሶስት በሁለት ይባላል። ሁሉም ኢፖክሲ በየራሱ ሬሾ ነው ሚክስ የሚደረገው። ስልጠናውን መውሰዱ አድቫንቴጁ እኛ ይሄ አላግባብ የሆኑ ኪሳራዎችን አላግባብ የሆኑ ጥፋቶችን አቮይድ ያደርጋል። ሁለተኛ ነገር ደግሞ ቢዝነሱ ላይ ስንገባ በደንብ አውቀነው እንድንገባ ይረዳናል። ስለዚህ ያው መማር ይሄ ቢዝነሱ ላይ መግባት የሚፈልጉ ሰዎች ሞሮፍ ሰልጥነው ቢሆን አላግባብ ከሆነ ኪሳራ ይድናሉ። ሰዎች ወደዚህ ስራ ከተሰማሩ በኋላ ምን አይነት ቻሌንጆች ሊያጋጥሟቸው ይችላል? አንቺን በስራው ላይ ስላለሽ ካጋጠመች ቻሌንጆች ወይም ደግሞ ካለፍሽባቸው መንገዶች የተወሰነ ብናጋራ አሁን ሰዎች ወደዚህ ቢዝነስ ሲገቡ ሜቢ መጀመሪያ ከስተመር ማግኘት ሊሆን ይችላል ቻሌንጅ የሚያደርጋቸው። ቅድም እንደነገርኩች ደግሞ ሶሻል ሚዲያቸው መጠቀም ሊሆን ይችላል፣ ወይ ደግሞ ዶር ቱ ዶር ሄደው ፕሮሞት ማድረግ ሊሆን ይችላል። አንድ የቢዝነሱ ላይ እስኪገቡ በተቻላቸው አቅም ስለ ፕሮዳክታቸው ሳይሰለቹ መናገር መቻል አለባቸው። ያንን ካደረጉና አንድ የከስተመር ጋር ከደረሱ በቃ ይሄዳል። ሰው ቀጣይነት አሪፍ ነው። በጣም ጥሩ። ስለዚህ እንደ መፍትሄ ራሳቸውን አፕዴት እያደረጉ ክሬቲቪቲ ጨምረውበት መሄድ ይጠበቅባቸዋል። በጣም ጥሩ እንግዲህ ያሉትን ጥያቄዎቼን እዚህ ጋር አብቅቻለሁ። ምናልባት ስልጠናውን መውሰድ የሚፈልጉ ወይንም ደግሞ እንደነዚህ አይነት የኢፖክሲ ስራዎችን እናንተ ጋር መጥተው ማዘዝ የሚፈልጉ ተመልካቾች ካሉ እናንተን በምን አይነት አድራሻና ስልክን የሚያገኟቸው? ወይም ደግሞ ስልካችን ነው። ያሚሜርስ እንባላለን። ቲክቶክ ላይ ያለን፣ ፌስቡክ ላይ ያለን፣ ኢንስታግራም ላይ ያለን። እንዲሁም ደግሞ በአካል መምጣት የሚፈልጉ ሰዎች መገናኛ መተባበር ሰባተኛ ፎቅ 709 ቢ እንገኛለን ማለት ነው። በጣም ጥሩ ስለሰጠሽ ማብራሪያ እጅግ አድርጌ አመሰግናለሁ። መሰግናለሁ ክብራትና ክብራን ተመልካቾቻችን በዛሬው የገበያ ቢዝነስ ፕሮግራማችን ስለ ኢፖክሲ ቢዝነስ አዋጭነቱ፣ እንዲሁም ደግሞ ይህንን ቢዝነስ ለመጀመር የሚያስፈልገውን ስልጠናና የካፒታል መጠን ሙሉ መረጃውን ወደ እናንተ አድርሰናችሁ ነበረ። ይህንን ስራ መጀመር ፈልጋችሁ ስልጠናውን ማግኘት የምትፈልጉ ተመልካቾቻችን ከስር በምናስቀምጠው አድራሻ በመገኘት ወይንም ደግሞ በስልክ ቁጥር በመደወል ስልጠናውን በመውሰድ ወደ ስራው መግባት ትችላላችሁ። ስለነበረን